ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይድረስ። የዕለቱ ነው። አዳዲስና ወቅታዊ መረጃዎችን አዘጋጅቶን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድቆይ ግብዣችን ነው። በቅድሚያ አርስ ዜናዎችን እነግራችኋለሁ። በኢትዮጵያ ከፍተኛ ድህነት በፍጥነት እያደገ መሆኑን የዓለም ባንክ ይፋ አድርጓል። የዓለም ባንክ ኢትዮጵያን ጨምሮ በ39 ኢኮኖሚው ግጭትና አለመረጋጋት ከየትኛው የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱን ይፋ ያደረገው ዛሬም የአገዛዙ ጠቅላይ ሚኒስቴር ኢትዮጵያ በሚቀጥለው ዓመት እርዳታ አትቀበልም፣ በአረንጓዴ አሻራ ሀብታችን በልጽጓን እድገታችን የሚራክል ነው ባሉበት ዕለት ነው። በዝርዝር ነው ያለን። በአማራ ክልል በአገዛዙ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ ወታደራዊ ዘመቻ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። የአገዛዙ ጦር በርካታ አካባቢዎች ማጥቃት መክፈቱ ሲታወቅ፣ የፋኖ ኃይሎች ወኩላቸው ከመከላከል ወደ መልሶ ማጥቃት መግባታቸውን ይፋ አድርገዋል። በዛሬው ዕለትም በቀጠለው ከባድ ውጊያ ክልሎችን የሚያገናኘው መንገድ መዘጋቱ ነው የታወቀው። በሌላ በኩል አገዛዙ ለነገ አስገዳጅ ሰልፍ ቅስቀሳውን አጠናክሮ መቀጠሉን አረጋግጠናል። በዚህም ላይ ዝርዝር ይዘናል። አንድ የብልጽግና አገዛዝ ሚኒስትር በረሰባቸው አደጋ በጽኑ ክፍል ውስጥ እንደሆኑ ተሰማም። ከባድ የመኪና አደጋ የደረሰባቸው ሚኒስትር ለስድስት ቀናት በጽኑ ህሙማን ክፍል ውስጥ ይገኛል ተብሏል። ማናቸው የሚለውን በዝርዝር እናያለን። በየዓመቱ 11 ሺህ ህጻናት ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መልኩ ከሀገር ይወጣሉ ተባለ። ጦርነትና ስራ አጥነት የሰፈነባት ኢትዮጵያ ዜጎች በህገወጥ መንገድ ከሚሄዱባቸው አቅጣጫዎች መካከል መተማ ነው የተባለ ሲሆን ከትግራይ አንስቶ እስከ ደቡብ ክልል ያሉ ወጣቶች በዚህ መንገድ የሚሄዱት በህገወጥ መንገድ ነው ተብሏል። ተጨማሪ ይዘናል። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦች ብሔራዊ የቀብር ስነስርዓት አካሄዳለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳዩን በተመለከተ ያሉት ነገር አለም በሌላ በኩል የኢራን ባለስልጣናት በትራምፕ ንግግር ላይ ምላሻቸውን አሰምተዋል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። ወደ ዝርዝሩ አልፋለሁ። ሰናይ ቆይታ ያውላችሁ። በአማራ ክልል አገዛዙ ዘመቻ ማዕበል በሚል የከፈተው መጠነ ሰፊ ወታደራዊ ዘመቻ ዛሬም ለሁለተኛ ቀን ቀጥሏል። የአገዛዙ ጦር በርካታ አካባቢዎች ማጥቃት መክፈቱ ሲታወቅ የፋኖ ኃይሎች ወኩላቸው ከመከላከል ወደ መልሶ ማጥቃት ተሻግረዋል። በዛሬው ዕለት በቀጠለው ከባድ ውጊያ ክልሎች የሚያገናኝ መንገድ መዘጋቱን ታውቋል። አገዛዙ በአማራ ክልል ፋኖን እስከ ሰኔ 30 2017 ዓ ም አጥፋለሁ በሚል ከትላንት ጀምሮ ዘመቻ ማዕበል የተሰኘው የማጥቃት ውጊያ መክፈቱ ይታውቋል። በዚህም በትላንትናው ዕለት ከባድ ውጊያ የተከፈተባቸው የጎጃምና ወሎ ቀጠናዎች በመካናይዝድ የታገዘው ውጊያ መቀጠሉን የታወቀው በሰሜን ወሎ ዞን ላስታና ቆቦ የተለያዩ አካባቢዎች የተቀሰቀሰው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዝግቧል ያሉት የኢትዮኒስ የመረጃ ምንጮች ዛሬ ከማለዳው ጀምሮ በቀጠለው ከባድ ውጊያ ከደሴ በወልዲያ ወደ መቀሌ የሚወስደው መንገድ ለትራንስፖርት ተዘግቷል ብለዋል። በዞኑ ቆቦ ወረዳ ሮቢት አራዱም፣ እንዲሁም አዛዥ አምባና ሌሎች አካባቢዎች በከባድ መሳሪያ ታገዘው ውጊያ እየተደረገ እንደሚገኝ የተናገሩት የመረጃ ምንጮች በተለይም ቆቦ ሮቢት ላይ በቀጠለው ከባድ ውጊያ ውጊያ ምክንያትም ከወልዲያ ወደ ትግራይ የሚያገናኘው መንገድ ተዘግቷል ሲሉ ተናግረዋል። ሌሊቱም በአራዱም ያገዛዙ ወታደራዊ ካምፕ ላይ የፋኖ ኃይሎች ከባድ ውጊያ ከፍተው ማደራቸውን ለማወቅ ተችሏል። በቀጠናው ግዳን ወረዳ ወደ ላሊበላ ሲንቀሳቀስ የነበረ ያገዛዙ ጦር በፋኖ የደፍጣ ጥቃት ተከፍቶበት ከፍተኛ ጉዳት ደርሶበታል የተባለው በላስታ ላሊበላ ቀጠና ትላንት ሙሉ ቀን በቀጠለው ውጊያ መቶች የሚቆጠሩ ወታደሮች የሞትና የአካል ጉዳት ሲደርስባቸው፣ በፋኖ በኩልም ጉዳት መረሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በላሊበላ ከተማ ዙሪያ የተደረገው ውጊያ በከባድ መሳሪያ ጭምር የታገዘ ነው ያሉት የመረጃ ምንጫዎች በአገዛዙ ጦር በኩል ከፍተኛ ወታደራዊ አዛዦች የመሩት ነው ብለዋል። በፋኖ በኩል የላስታ ሳምነው ኮር ቀድሞ ቦታ መያዝ በቡድን መሳሪያ ወር ታግዞ በሰጠው ያጸፋ ውጊያ የአገዛዙ ጦር ላይ ከባድ ጉዳት ማድረስ ተችሏል ተብሏል። በተመሳሳይ በምዕራብ ወሎ ቀጠና አከላላ ወረዳ በትላንትናው ዕለት ከባድ ውጊያ መደረጉ ታውቋል። በቀጠናው አማራ ሳይንትና አምባሰል አካባቢዎች ከፍተኛ ወታደራዊ ውጥረት ሰፍኗል ሲሉም የፋኖ የመረጃ ምንጮችም ጨምረው ነግረውናል። ጎጃም በርካታ አካባቢዎች አገዛዙ የከፍተው ዘመቻ ለሁለተኛ ቀን ተባብሶ መቀጠሉ ሲታወቅ የፋኑ ኃይሎች ወኩላቸው የአገዛዙ ጥሪ ክፍታቸውን ውጊያዎች ከመከላከል ወደ መልሶ ማጥቃት አሸጋግረናቸዋል ብለዋል። በዛሬው ዕለት በቋሪት ድጋዳሞት፣ ቢቡኝ፣ ሰዴ፣ እነብሴ ጎንጅ ቆልላ ወረዳዎች በሚገኙ በርካታ አካባቢዎች ውጊያ መቀጠሉ ታውቋል። የፋኑ ኃይሎቹ በመልሶ ማጥቃት ፈለገብራን ከተማ መቆጣጠራቸውንም ይፋ አድርገዋል። በቋሪት ገነት አቦ በድጋዳሞት አረፋ በቢቡኝ ወይን ውሃም በሞጣ ሰዴ በጎንጅ ቆልላ አስተሪዮና ዋሸራ እንዲሁም በሌሎች አካባቢዎች በከባድ መሳሪያዎች የታገዘ ውጊያ መቀጠሉ ነው። የኢትዮኒስ የመረጃ ምንጮች ጨምሮ የተናገሩትም የፋኖ አመራሩ አስረስማሪ ዳምጤ ጊዜው ለአርሶ አደሩ የዘር ወቅት መሆኑን አስልቶ ዘመቻ የከፍተው አገዛዙ በእርሻ ላይ ያሉ አርሶ አደሮችን በመድፍ በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፈ ነው ሲል አስታውቋል። በሌላ በኩል አገዛዙ ዘመቻ ማዕበል ሲለከፍተው ወታደራዊ ዘመቻ በፖለቲካ ሽፋን ለማገዝ ነገ ሰኔ 22/2017 ዓ ም በክሉ የብልጽግና መዋቅር ባለባቸው ከተሞች ሁሉ አስገዳጅ ሰ ሰልፍ መጥራት ታውቋል። ብልጽግና የሚደግፈውን ጽንፈኛውን የሚያወግዝ ሰልፍ ነው በሚል በጠራው በዚህ ሰልፍ ላይ ቀሳውስትና ሸኪዎች እንዲሳተፉ መመሪያ ተላልፎላቸዋል ተብሏ። በሰልፉ የብልጽግና አባላት፣ የሴፍትኔት ተጠቃሚዎች፣ የሴቶችና ወጣቶች አደራጅቶች የሰልፍ ተሳታፊ ይዘው እንዲገኙ ኮታ ተጥሎባቸዋል ሲሉም የመረጃ ምንጮቻችን ነግረውናል። የብልጽግና አገዛዝ በጠራው በዚህ አስገዳጅ ሰልፍ ላይ መምህራን ጨምሮ ሁሉም የመንግስት ሰራተኞች እንዲገኙ ግዴታ ያጣልባቸው ሲሆን በሰልፉ የማይገኝ ቢኖር የደሞዝና ሌሎች ቅጣቶች ይጠብቁታል የሚል ማስጠንቂያ መተላለፉ ነው የታወቀው። የፋኖ ኃይሎች ወኩላቸው አገዛዝ የጠራው ሰልፍ አስገዳጅ ሰልፍ ሲሉ የጠሩት ሲሆን ማስጠንቀቂያ እየሰጡ መሆኑም ለማወቅ ተችሏል። ለዚህም የአገዛዙ አስገዳጅ ሰልፍ ህብረተሰቡን በማስፈራራትና በማደናገር የአስተባባሪ ሚና የወሰዱ የአገዛዝ ሰዎች ላይ እርምጃ እንደሚወስዱ ያስጠነቀቁት የፋኖ ኃይሎች ህብረተሰቡ በሰልፉ ላይ እንዳይገኝ ሲሉ ጥሪ

ኢትዮጵያ ከፍተኛ ድህነት በፍጥነት እያደገባት ያለች ሀገራት ናት ተባለም። የዓለም ባንክ ኢትዮጵያን ጨምሮ በ39 ኢኮኖሚ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ራብ እየተባሰባቸው የመጡ ሀገራት ናት በሚል ዝርዝሯታል። የብልጽግናው አገዛዝ ኢትዮጵያ እያደገችና እየተመደገች ነው። ዓለም እየተደመመ ነው። እድገቷ ለብዞቻችሁ አይታይም። ዜጎች አይናቸውን አልከፈቱም። በዓለም ሰባተኛ ትሆናለች ወዘተ እያለ የሚገልጻት ብሎም ኢትዮጵያና ኢትዮጵያውያን ግን እውነታቸውን በተቃራኒ የሆኑባት ሀገር አሁን ላይ በዓለም ባንክ በኩል እድገቷ እየቆረቆዘ ነው ተብሏል። ዐብይ ዛሬና ትላንትና እንኳን ኢትዮጵያ በአረንጓዴ አሻራ ከረሃብ ወደ ጥጋብ እየተሻገረች ስለሆነ ከቀጣይ ዓመት ጀምሮ ስንዴ በእርዳታ እንቀበልም በማለት ዲስኩራቸውን ሲያሰሙ ተደምጠው ነበር። ነገር ግን ጠቅላይ ሚኒስትሩ የተናገሩት ከአንድ በታቸው ሳይጠፋ በሰዓታት ልዩነት የዓለም ባንክ በኢትዮጵያ ድህነት እየተስፋፋ ነው ብሏል። ከድህነቱም በላይ አስከፊ ረሃብ ከመጠን ባለፈው ሁኔታ ይገኛልና ያለው ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች እንዲሁም ከጎርጎሮሳውያን 2020 ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸው ቀዳሚዎች ከሆኑ መካከል ኢትዮጵያ እንዳናት ነው ያለው። ግጭትና አለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚያቸው ላይ ከፍተኛ ጉዳት እያደረሰ ይገኛል ያለው የዓለም ባንክ ነው። በሀገሪቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱንና በርካታ ቁልፍ የልማት ግቦችን ወደ ማይደርሱበት ደረጃ መግፋቱን የዓለም ባንክ ይፋ አድርጓል። የዓለም ባንክ በጥናት ታዲያ የኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳውያኑ 2020 ወዲህ ደካማ ወይም ደግሞ ፍራጃይልና በግጭት የተጎዱ የተባሉ 39 ሀገራት የሚገኙበት አጠቃላይ ሁኔታውን በግልጽ ገምግሜያለው ብሏል። ከነዚህ 39 ኢኮኖሚዎች መካከል 21 አሁንም ግጭት ወይም አለመረጋጋት ውስጥ ያሉ ናቸው ብሏ። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ሀገር ናት ብሏ። በተለይም ኢትዮጵያ በተጨማሪም ከጎረቤቶቿ ሱዳን፣ ሶማሌና ደቡብ ሱዳን በተመሳይ ምድብ ውስጥ የተገኘች እና አሁን ላይ ፍራጃይል ወይም ደግሞ እዳ የበዛባት ና የተጎራባቾቿን ጫናም ጭምር መቋቋም የማልቻለች የመፍረስ አደጋ ያለባት ሀገር እንደሆነች ነው በኢኮኖሚ በኩል የተነተነችው። አገዛዙ ላለፉ ሰባት ዓመታት ያለ እረፍት ጦርነት የሚያ የሚያካሄድባት ኢትዮጵያ ከሁሉም የዓለም አቀፍ ተቋማትና የግል አበዳሪዎች እንዲሁም ሀገራት ተበድሮባታል ኤርትራም በአለም ባንክ ደካማ ወይም ፍራጃይል ተብሎ ከተበደቡ ሀገራት አንዷ ስትሆን ቡሩንዲ ቻድ ሊቢያና ዚምባብዌ የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ እንደሆነ አለም ባንክ ጥናት ያሳየም ከሰባት ዓመታት በፊት ኢትዮጵያ በአለም አቀፍ ደረጃ በአፍሪካ ቀዳሚ የሆኑ የእድገት ከሚያሳዩ ሀገራት መካከል የነበረች ሲሆን አሁን ግን እዳ ከወረሳቸው ሀገራት መካከል እንደሆነች የአለም ባንክ ይፋ አድርጓል ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት የጉርጉር ሳያኑ ሀያ ሀያ ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክ እና ጋዛን በመሳሰሉ ደካማ በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በአስር ሺዎች የሚቆጠሩ ሰዎች እንዲገደሉ ምክንያት ሆኗል ሲል ጥናቱ ይፋ አድርጓል። ከ2020 ወዲህ ባሉ ዓመታት ግጭቶች ተደጋጋሚና ገዳይ እየሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት ተጎዱ የተባሉ 39 የኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ በግልጽ አመልክቷል። በትንታኔው መሰረት ታዲያ ከፈረንጆች ሀያ ሀያ ጀምሮ የነፍስ ወከፍ ገቢ አጠቃላይ ሀገራዊ ምርት በማደግ ላይ ከሚገኙ በሚባሉ ሌሎች ኢኮኖሚዎች በ29 በመቶ ሲያድግ በእነዚህ ሀገሮች ግን በአመቱ በአማካይነት 8 በመቶ ቀንሷል ብሏል። ኢትዮጵያን ጨምሮ ግጭት ወይም አለመረጋጋት ብረታባቸው ሀገራት በዚህ ዓመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው ከ3 ዶላር በታች ዕለታዊ ገቢ ህይወታቸውን ይገፋሉ ብለዋል። ይህ በተቀረው ዓለም ካለው አጠቃላይ ድምርም የበለጠ ነው። ከዚህ ባሻገር ታዲያ ቁጥሩ በሚቀጥሉት አምስት ዓመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነ ሰነዳ አሳይቷል። ይህም ማለት በጎርጎሮሳውያኑ 2030 ከዓለም የመጨረሻ ዶች 60 በመቶ ድርሻ ይይዛል ነው የተባለው። ኢትዮጵያ እዚህ ውስጥ ተካታለች ተብሏል። ባለፉት ሶስት ዓመታት የዓለም ትኩረት በዩክሬንና መካከለኛው ምስራቅ ግጭቶች ላይ እንደሆነ የገለጹት የዓለም ባንክ ዋና ኢኮኖሚስት ኤድመርቲ ኪል ይሁንና በግጭትና አለመረጋጋት ከሚሰቃዩ ህዝቦች 70 በመቶ አፍሪካውያን ናቸው ሲል ኢትዮጵያን ጠቅሰዋል። እነዚህ ቀውሶች መፍትሔ ካልተበጀላቸው ስር ሊሰዱ እንደሚችሉ የገለጹት የባንኩ ዋና ኢኮኖሚስት ዛሬ ግጭት ወይም አለመረጋጋትና ጦርነት ካጋጠማቸው ሀገራት ግማሹ ለ15 ዓመታት እና ከዛ በላይ በተመሳሳይ ሁኔታ ውስጥ ይገኛሉ ብለዋል። ኢንደርሚት ጊል እንደሚሉት ከሆነ በዚህ ደረጃ የከፋ ስቃይ ተላላፊ መሆኑ የማይቀር ነው ሲሉ አስጠንቅቀዋል። በማደግ ላይ የሚገኙ በሚባሉ ሀገራት የከፋ ድህነት ወደ ነጠላ አሃዝ ዝቅ ብሎ ስድስት በመቶ ቢደርስም ግጭት ግጭት ወይም አለመረጋጋት ባለባቸው ሀገራት አርባ መቶ ደረጃ ላይ ይገኛል ይላሉ። የነፍስ ወከፍ አጠቃላይ ገቢ ምርት በማደግ ላይ በሚገኙ ሀገራት ባለፉት 15 ዓመታት ከጥፍ ላይ አድጎ በአማካይ 6900 ዶላር ሲደርስ ግጭት ወይም አለመረጋጋት ባለባቸው ኢትዮጵያን በመሰሉ ሀገራት ግን 39 ኢኮኖሚዎች ግን በአሁኑ ወቅት ላይ በአመት 1500 ገደማ እንደሆነ ዓለም ባንክ በሰነዱ ይፋ አድርጓል። ኢትዮጵያን ጨምሮ ግጭት ወይም አለመረጋጋት የሚፈትናቸው ሀገራት በአማካይ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የስራ እድል መፍጠር አልቻሉም። በጎርጎረሳውያኑ 2022 በሀገራቱ ሁለት መቶ ሰባ ሚሊዮን ሰዎች መስራት ከሚችሉበት የስራ ክልል ቢደርሱም የተቀጠሩት ግን ግማሽ ያሉ ብቻ ናቸው። የዓለም ባንክ ምክትል ዋና ኢኮኖሚስት አያ ኮንሴ ከእድገት ይልቅ ኢኮኖሚያዊ መቀዛቀዝ፣ ግጭትና አለመረጋጋት ውርትባቸው ኢኮኖሚዎች የተለመደ ሆኗል ብለዋል። ዓለም አቀፍ ማህበረሰብ ለእነዚህ ኢኮኖሚዎች ከፍተኛ ትኩረት ሊሰጥ እንደሚገባ ያሳሰቡት አያ ኮንሴ እድገትና ልማት ግጭትና አለመረጋጋት በሚፈተናቸው ሀገራት መልሶ ማስጀመር ቀላል ባይሆንም የሚቻል እንደሆነ እምነት አለኝ ይላሉ። ታዲያ የብልጽግናው መንግስት አድገናል፣ ተለውጠናል ቢሉም ዓለም አቀፍ ተቋማትና የዓለም ባንክን ጨምሮ ግን ኢትዮጵያ ድህነት እየተሰራፋባት ነው ብለዋል። አንድ የብልጽግና አገዛዝ ሚኒስትር በደረሰባቸው አደጋ በጽኑ ህማን ክፍል ውስጥ ተኝተው አልተባለም። ከባድ የመኪና አደጋ የደረሰባቸው ሚኒስትሩ ለስድስት ቀናት በጽኑ ህማን ክፍል መቆየታቸው ተሰምቷል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው የመኪና አደጋ ጋር በተያያዘ ላለፉት ስድስት ቀናት በኢትዮጵያ ቤ ሆስፒታል በጽኑ ህማን ክፍል ውስጥ የሕክምና ክትትል እየተደረገላቸው መሆኑ ተሰምቷል። በተለይም ደግሞ ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑም ጠቁሟል። የአገዛዙ ሚኒስትሩ ሚኒስትሮች በባህሪያቸው ጠጮች፣ ሰካራሞችና ጭበርባሪዎች መሆናቸው የተገለጸ ሲሆን እኒህ ሚኒስትርም አልኮል ጠጥቶ ሲያስከረክሩ አደጋ ገጥሟቸዋል ተብሏል። ሚኒስትሩ አደጋ የደረሰባቸው ባለፉ ሳምንት እሁድ ሰኔ 14 ቀን 2017 ዓ ም ለሰኞ አጥቢያ ከሌሊቱ ሰባት ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ እራሳቸው ሲያሽከረክሩት የነበሩት መኪና በካር አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ምንጮቹ ነግረውኛል ማለት ዋዜማ ዘግባለች። በግጭቱ ታዲያ ሚኒስትሩ ካሳውን በእጃቸው በእግራቸውና በረታቸው አጥንቶች ሰዎቻን ከባድ ጉዳት እንደደረሰባቸው ተመላክተዋል። ሚኒስትሩ ከአደጋ ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያች ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸው አንጉዳሏቸው የተለያዩ ሆስፒታሎች ሲያዘዋውራቸው ከፍተኛ የመንግስት ባለስልጣናት መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ምንጮች ተናግረዋል። የመኪና አደጋ ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበረም የመረጃ ምንጮች ጨምሮ ተናግረዋል። ይሁንና ከነዳጅ ጉዳይ ጋር ለተያያዘ ስብሰባ ጠቅላይ ሚኒስትሩ ፈልጓቸው ወቅት ስለ አደጋው መስማታቸው ምክትላቸውም አደም ፋራ ልከው አስጠይቋቸዋል ተብሏል። ከዚህ በኋላ እንደታሰቡ ለህክምና ወደ ሌላ ሀገር ይላኩ እንደሆነ ለማረጋገጥ ግን አልተቻለም። በየዓመቱ አስራ አንድ ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር ይወጣሉ ተባለ። ጦርነትና ስርጥን የሰፈነባት ኢትዮጵያ ዜጎቿ በህገወጥ መንገድ ከሚሄዱ ሀገራት መካከል ቀዳሚ ሆናለች። በየዓመቱ አስራ አንድ ሺህ ህጻናትና ወጣቶች በምዕራብ ጎንደር መተማ በኩል በህገወጥ መንገድ ከሀገር እንደሚወጡ የአካባቢው ባለስልጣናት ተናግረዋል። ከፍተኛ ቁጥር የሚይዙት የትግራይና የደቡብ ክልል ወጣቶች እንደሆኑም ነው በአካባቢው የሴቶችና ህጻናት መምሪያ ኃላፊዎች የተናገሩትም ከመላው ሀገሪቱ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚወጡ ወጣቶችና ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው ሲል የመተማ ዞን ሴቶችና ህጻናት ጉዳይ ማህበራዊ ቢሮን ይፋ ያደረገው በአመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ በመጠቆም ወጣቶች የቤተሰቦቻቸውን ንብረት በመሸጥ ጭምር እስከ አንድ ሚሊዮን ብር በደ ላላ በመክፈል በህገወጥ መንገድ ከሀገር ይወጣሉ ሲሉም የጎን የምዕራብ ጎንደር ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበቢሳይ ተናግረዋል። በዚህ መንገድ ከሀገር ከሚወጡ መካከል ከደቡብ ክልል በተለይ ከወላይታ ዞንና ከትግራይ ክልል የሚወጡ ከፍተኛ ቁጥር ይዛሉ ያሉ ሲሆን በሶማሌ ክልል ከምስራቅ አማራ ዞኖች ከወሎና ከሰሜን ሸዋ ከኦሮሚያ አርሲ ዞኖች እንዲሁም በርከት ያሉ ሰዎች በመስመሩ ለመውጣት እንደሚወጡ አስረድተዋል። በዚህ ታዲያ በሚደረግ ጠንካራ የቅንጅት የመከላከል ስራ ደግሞ በየአመቱ ከ3 ሺህ እስከ 4 ሺህ የሚሆኑ ህጻናትን እስከ ቤተሰቦቻቸው የማረስ ስራ እየሰራ ይገኛል ተብሏል። ዋነኛ ችግሩ ጦርነትና ድህነት እንዲሁ መፈናቀልና ስደት እንደሆነ ግን አልተገለጸም። ኢራን በእስራኤል ጥቃት ለተገደሉባት ወታደራዊ አዛዦች ብሔራዊ የቀብር ስነስርዓት አካሄደች። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒውክሊየር ሳይንቲስቶች ጨምሮ 60 ለሚሆኑ ዜጎቿም ብሔራዊ የቀብር ስነስርዓትን አካሄዳለች። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዦች ምስሎች በርካታ ነዋሪዎች ታጅበው ወደ ማዕከላዊ ቴህራን ኤንሄላብ አደባባይ ተመዋል። የቀብር ስነስርዓታቸው እየተፈጸሙ ካሉት መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት መሐመድ ባግሄሪ አንዱ ናቸው ተብሏል። ቢቢሲ በዘገባው በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ኢታማዦር ሹምነታቸው የአገሪቱ ጦር እንዲሁም የኢራን አብዮታዊ ዘብ ዋነኛ መሪ ነበሩ ብሏል። ጥቁር ልብስ የለበሱ በርካታ ዘንተኞች መፈክሮቻቸውን በማሰማት የኢራን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባዩ ላይ ታይተዋል። በዛሬው እለት ቀብራቸው የሚፈጸመው ሌላኛው የኢራን አብዮታዊ ዘብ ዋና አዛዥ የነበሩት ሁሴን ሳማኒ ናቸው። በእስራኤል ጥቃት ከተገደሉት በርካታ የኒውክሌር ሳይንቲስቶች መካከል የአገሪቱ የአቶሚክ ኤነርጂ ድርጅት ኃላፊ የነበሩት ፍሬድ ኢፍሪን አባሲ እንዲሁም በቴህራን የሚገኘው ኢስላሚክ አዛድ ዩኒቨርሲቲ ፕሬዚዳንት መሂድ ቴራንቺ ቀብራቸው ይፈጸማል። ሌሎች በዚህ ግጭት የተገደሉ ጎላሚሊ ራሽድ እና የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአዩቤታ የዘቡ ካህታም አልአቢናቲያ ሌሎች በዚህ ግጭት የተገደሉት ጎላሚ ራሺድና የኢራን ጥምር ወታደራዊ እንቅስቃሴዎች የሚያስተባብረው የአብዮት ዘቡ ካህታም አል አልአንቢያ የተሰኘው የማዕከላዊ ዋና መስሪያ ቤት ኃላፊ አንዱ ናቸው። በተጨማሪም የአብዮት ዘቡ የኤሮስፔስ ኃይል አዛዥ የነበሩትና የሀገሪቱ የሚሳይል ፕሮግራም የመሩት አሚር አሊ ሃጅዛይዴህ ሌላኛው ናቸው። አሜሪካ ከእስራኤል ጋር ተሰልፋ በኢራን የኒውክሊየር ዞታዎች ላይ ከፍተኛ ጥቃት ከፈጸመች በኋላ የአስራ ሁለቱ ቀናት ግጭት መቆሙ ይታወቃል። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ላይ በድጋሚ ጥቃት ለመፈጸም ፍጹም እንደማያወላውሉ በትላንትና ዕለት መናገራቸው አነጋጋሪ ሆኗል። በዋይት ሀውስ ጋዜጣዊ መግለጫ ላይ ከቢቢሲ ለቀረብላቸው ጥያቄ ምላሽ ሲሰጡ ትራምፕ ኢራን ዩራኒየም በከፍተኛ ደረጃ ማበልጸጓ ስጋት ፈጥሯል የሚል የተረጋገጠ መረጃ ከረሳቸው ያለምንም ጥያቄ አገሪቱ ላይ ጥቃት ይፈጽማሉ ብለዋል። ትራምፕ የኢራን የኒውክሊየር ወድሟል በሚለው አቋማቸውንም እንደጸናቸው የኢራን ጠቅላይ መሪ አያቶላህ ካሚኒ የአሜሪካ ጥቃት የኢራን የኒውክሌር መርሃ ግብር ለማደናቀፍ ያቀደውን ስኬት አላገኘም በማለት እስከ ሰሙኑ ገልጸው ነበር። ካሚኒ በዚህ መግለጫቸው ላይ በእስራኤልና ኢራን አሜሪካ ላይ ድል ተቀዳጅተናል ያሉ ሲሆን ለዚህ ምላሽ የሰጡት ትራምፕ በጦርነት የተመታቸው ኢራን ጠቅላይ መሪ እየተባሉ የሚጠሩት አያቶላህ አሊ ካሚኒ እንዴት ባስት ከእስራኤል ጋር ያለውን ጦርነት አሸንፍ ያለው ይላል ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍሯል። ትራምፕ የተጠለበትን ትክክለኛ ታውቀው ነበረ። እስራኤል ወይም የአሜሪካ ጦር ኃይሎች እንዲገድሉት አልፈለግኩም ሲሉም ጥበቃ እንዳደረጉላቸው ተናግረዋል። አክለውም ታዲያ ከአስቀያሚና አሳፋሪ ሞት አዳንኩት፣ አመሰግናለሁ ፕሬዚዳንት ትራምፕ የሚል ምላሽ አልጠብቅም ብለዋል። የኢራን የውጭ ጉዳይ ሚኒስትር አባሳ ራንጊች በኩላቸው ትራምፕ የካሚኒን ክብር ዝቅ የሚያደርግ አስተያየት ከመስጠት እንዲቆጠቡ አስጠንቀዋል። ፕሬዚዳንት ትራምፕ እውነተኛ የሆነ ስምነት ላይ መድረስ የሚፈልግ ከሆነ ጠቅላይ መሪ አያቶላህ አሊ ካሚኒ አክብሮት በጎደለው ድምፀት መናገር ሊያቆም ይገባል ሲል የውጭ ጉዳይ ሚኒስትሩ ሚክስ ገጻቸው አጋርተዋል። አክለውም የሚሳይሎቻችን ኃያልነት ያልቻለው የእስራኤል መንግስት ወደ አባቱ አሜሪካ ከመሮጥ ውጭ ምንም አማራጭ እንደሌለው ታላቁና ኃያሉ የኢራን ህዝብ ለዓለም አሳይቷል። ይህ ህዝብ ዝልፊያና ማስፈራራቶችን ዝም ብሎ አይመለከትም ሲሉ ጽፏል። የውጭ ጉዳይ ሚኒስትሩ አሜሪካ በሀገራቸው የፈጸመችው ጥቃት የኒውክሌር ዞታዎች ላይ ከባድ ጉዳት ማረሳቸውንም አምኗል ማለት ቢቢሲ ዘግቧል። የተወዳችሁ የቲኒስ ቤተሰቦች ለት መረጃዎች እነዚህ ነበሩ። መልካም ዜናኛለሁ